ኡርጎ ቢሉያን ይትን ያው እንትነ ተባለይ የማይ ሚካት በወረደና በጣም ነ ያለይ ለማንም ካያው ተይት ፈሐምን ጁቦባይትን በወንቲ ቡዲት ወረደ በጣም ቱል ቤት የባሰ ሚካት ያለ ቢ የወንቴ ቦዲት ታይ ቀጥሎ ሹፎ ዲደባርን ሲብልም ያው ባርጭማ ባሁሉ ሜተ ለሚካት በገዘ የገይ ሰብሽልን ያን ያለ ቢ ለማይ ምናል ዲዳና ኮን ይሽልናል ያው ዋን ታሳቢ ባሰዎት ሉሌውን ተቀላቀሉ ተላሽነን ተቀላቀሉት ደሞ ሁሉም ግን በመንግስት ኪስ ሚሊዮን ግዘሎን የመንግስት ታሎኑ ጅጋኛኙ ሩክ በባሶት ይታያቁ መንግስት ያሽ ይገዘሎን ያሉ በላይ ፓምፖም ከቤታ ዙይ ውስጥ ቀብሮ ያንገሰላ በጣም ውድን ፓምፒ ማይ በእስከ መቶ አስር ሜትር ጃን ቆፈሪያ ስረም ጎትለኝ ፍሰት ላይ ፈየካ ነው ያፈሳ ማይ በሰከንድ ዜጠኝ ሌትርን ያፈሳን ሀድ ሰከንድ ቲብል ዜጠኝ ሌትር ሆሽት ቲብል ዜጠኝ ሌትር ስረም አቅም አለኝ ማለት ለስኮት ብቻ ተሆን የመስኖ ላቶ ላሶትም የሆነና ነው ማይ ሌገሬ አኩይታይ ታይማይ ቲታይ አከባቢም ቆትካይ ይበዛል ተብዙት ከነቀ ቱቦ ያፈነደብና ነው ግዜ ግዜ ቱቦ ባይት የማይ ቆት ተብዙት ከነቀ ቱቦ ያፈነደብና ነው አኩላ እኛ በኛደር የውጣነኝ ምን ግዝን ጎይ ካኑ ባስፋልት ጭረመኛና ነው ማይ ሀደኝ የሉ ባኔ ጎይ ባይት ለገደኝ ሸን ይታይ ሶላሪ አለ ሶላሪ በቆት ከይገፋያል አትይዞ ጎያለ ለማን ለማየ የምን ጎያለ በጎይ ማይቲ ለላኔ በላዘር ይዳን ባይተን አንኔ ደባረም ፈኝ ይዳ ህንኔም ፈኝ መጫን እ ለከተማም ደግሞ መንደር አራት ሊሉያት አድም ማይለ ወሃም ሊሉዝ ድኔ ነው አንኔ ከተማም ሙፍሪን ሊሉዝ ድኔ አኩኝ በቢታይ ዙር እ ለሹል ማጂጂናን ቢያንስ አደሽ እሽተ ዮኖን ቦኖ ባፍቲ መቃም ይመርቅናን ባይተን ያ ቦኖ ይበትረሶ ደራላን አኩራን ጂናን ማይ ፈስቢያኔ ቦኖዋ የመይ ጎይ ዋንት ለና እንጂና ደሞ ሰቢ ተመኮተ ኢሊ በባይት ቀጥታ በበርሜ ያው ደባር አድም ሰብ በከተማ ከባሰሚካት በቦዲት ያለብና እንደገና ያው መንግስተኛ ዋ መንግስተኛ ለሆነ ጅጋኛ በብጂ ሙጣሉ አጤና ናን ይከሽና ያለ በተረከበን እንትን ያ ከሞ ያ በቃ ምን ሜትር ደች በልቆፈር ኮሎ አረከብናን

አኮ ሙተይ አቅላቅሎት ከሽነቢያን ይሰላ የመንግስት ለውባም የመንግስት በለተኛ ኞሚ በተለይ መንደር አራት ያለ የመንግስት በለተኛ ውሃም ሁሉም ከመዋጮ ባሽ ተጨማሪ እስከ ማይ አራት ለኚህ ውሪት ኮያሽ ለኚህ ሴረኜ ብልሻን በሚቶ ወረደ ወባጀ ጋር አውጄ ኢትረሻን በሎትን ይና መንቄ ባሶት የሚቶ ወረደ ቡሬት እንዳዳሪ የመሃመዲ ከድር በወረዳይ አኩጃንጎ የተረሱ የላቱ ብልቸ ለ ወባጀ ጋር ወሻሹ ባዙ ፎቶ አባቲ ሮት ድር ይትረከቦን የሚቶ ወረዳ የመንግሥት የመንግስት ራከባት ጁቡ ክትበት ጋር የአውጄ መዊለ ያቱነት ቲያጄጅ ቄራት ያሻንበሎትን ተኛ ቄረተ ሊታሱ ፌራንማን ወደ ላሃቲ ውድና